ዛሬ ደግሞ የተውላችሁ ምን እንስራ ሳሎና ጅጃጅስት እንስራ ማለት ነው። ሽብጭ እና እዚህ ጋር እነዚህ ቅመሞች አሉኝ። ምን አለ የመሰላችሁ እዚህ ጋር ወረቀ

ቅመሞች አናረኩ ማጀ ናረኩ ሁሉ ነገር አረኩ ማለት ነው። እና ቅመሞች እያያችሁት እየበሰለ ነው ማለት ነው። እሺ ቲማቲም ያላረኩበት ዶሮ ዶሮ ውስጥ የሚዶሮ ውስጥ ይገባል ማለት ከዛ ካረኩበት ቲማቲም መጀመሪያ መጣም ነው። እና አሁን በኋላ

ግን ነጭ ሽንኩርቱንና ዝንጅብል ለብቻ በቀርቱ ተጠቀጥቆ በመውቀጫ አጠቡ ነው በወቁት ማለት ነው። ለምን ስትሉ ውድ ቤተሰቦች ታያችሁት እንደ ዝኩናል ማለት ነው። ከዛ ነጭ ሽንኩርቴን ዝንጅብቴን አርጌ ማንድፈጫት ማለት ነው። እንደዚ ያደረግኩ ስራ ለማቃላል ነው ማለት ግን፣ በሙቀጫ ቀርቹ ዶሮጋ አብራሽ ብትጠብሱት ጥሩ ነው ማለት ነው።

ሳለ ማረግ ነው ማለት ነው። ከላስ ሁሉ ነገር ከላለሻል ማለት እነዚህች ጋር ደግሞ አሳለች ማለት ነው።